አክሊል ያው በብሄሬ ምክንያት ነው እየተገፋ ያለው እያለ ነው ብሎ የሚጽፍ ሰው አለ፣ ፌስቡክ ላይ። እኔ ይሄንን አይቼ እና ፈሪሳውያን ይባላሉ። ዝም ብሎ ህጋችን እኮ ይላል፣ ህጋችን እኮ ይላል። እግዚአብሔር ነው አያመልኩም፣ አያውቁም፣ በልቡ፣ አያውቁም፣ በልቡ። የምርም እግዚአብሔር ያለለት ሰው እንኳን አይመስልም። ሁሌ የሚጨነቀው ለእግዚአብሔር አይደለም፣ ለህይወቱ አይደለም። በቃ ዝም ብሎ ብቻ እሱ ላቆማቸው የተለያዩ ስርዓቶች ነው እና ይኖራሉ። አደገኛ ጀለይዘ የሚመጡ ፕሮቴስታንቶች ይኖሩናቻችሁ ውስጥ አብዛኛው ሰው ኢቨን ሰባኪ የምትለው ሰው የራሱ የሚያውቀው ታሪክ የለም። በቃ ዝም ብሎ ብቻ ተሰልፎ ይወጣል እና እንዴት አላችሁ እናንተ ሰዎች? እኔ በጣም ዳን ምስገን አምላክ እናንተ እንዴት አላችሁ? የጌታችን የክርስቶስ ኢየሱስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኑር። ዛሬ የደህነት ትምህርት እንማማር አይመስላችሁም? ባለፈው የተማማርን የነገር ክርስቶስ ላይ በነገራችን ላይ እንደ የተወሰነ የሚከብድ ነገር አለው ያሉ አንዳንድ ሰዎች ነበሩ። ስለዚህ ክለሳ ሰጠን። የት የቴሌግራም ቻናላችን ላይ እስ ሃኖሴ ካለቀ ወደ መጨረሻ ላይ መጨረሻ ላይ ይገባልናል። አንዴ እሺ፣ እሺ። ለማንኛውም ሃኖሴ መጨረሻ ላይ ይዘምርልናል። ነገረ ክርስቶስ ያልገባን ሰዎች አለን የሚሉ የተወሰኑ ሰዎች ነበሩ እና ያልገባን አለን የሚሉ የተወሰኑ ሰዎች ነበሩ። ለእነርሱ ቴሌግራም ላይ ክለሳ ሰጠን። ቴሌግራም የኛ ቻናል አለ ሐዋርያዊ መልሶች የሚል እዛ ውስጥ የሌለ ሰው አይኖርም፣ እዚህ ላይ ላይ የሚመጣ ብዬ አስባለሁ። ካለ ግን ፕሊስ ጆይን አድርጉ የሐዋርያዊ መልሶች የኛን ቻናል። ምናልባት እንደው ቲክቶክ ቢጠፋ ወይ ስልችት ትብሎን ብንፈታው እኛ እሱ ባይጠፋ እኛ ብንፈታው ራሱ አትሊስት ቴሌግራም ግን አለ። ቴሌግራም የ ነው ግድ ነው። ቴሌግራም በጣም ጸዴ ነው። በጣም ደስ ይላል። አሪፍ ቴሌግራም አሪፍ ነው ትላለህ እና እዛ ቴሌግራም ቻናል ላይ ኑና ተቀላቀሉን። ምትፈልጉ የምትፈልጉ ብቻ ግሩፑን፣ አይደለም ቻናሉን ብቻ ነው ያልኩት። ግሩፑን አትቀላቀሉት፣ አልመክርም። ግሩፑን እንድትቀላቀሉት አልመክርም። ግሩፑን የምትሉ ሰዎች የምትሉ ሰዎች ማለት ነው። ከታች ለግሩፕ የምትሉ አይ፣ ግሩፑን አልመክርም እኔ። እንግዲህ ሪከመንድ አላደርግም ግሩፑን እንድትቀላቀሉ። ቻናሉን፣ ቻናሉ በቂ ነው። ግሩፑ ቀስ እያላችሁ ቻናሉ ላይ የተወሰነ ተላምዳችሁ ተላምዳችሁ ከዛ በኋላ ይቻላል። አሁን ቀጥታ ሄዳችሁ ግሩፑ ላይ ገባችሁ ማለት ምንጉር ነው፣ ነው የምትሉት ምን ውስጥ ነው ያለ ነው እምትለው ወመኔ ነው የተሰበሰበው እዛ። ይቅርታ ይቅርታ፣ ግን ያው መንፈሳውያን ወመኔዎች ናቸው። አለማውያን ወመኔዎች ሳይሆኑ፣ መንፈሳውያን ወመኔዎች ናቸው። ክፉ ነገር አታገኙም። ኦፍኮርስ ግን ያው አንዳንዴ ሲቀራለዱ ምናምናም ስታዩ ኧረ፣ እነዚህ ምንጉር ናቸው፣ ምን ውስጥ ነው ያስገቡኝ ብላችሁ እንዳትወጡ። መጀመሪያ ቻናሉ ላይ የተወሰነ ተላመዱን ምናምን፣ ከዛን ቻናሉ ላይ የተላመዱን ሰዎች ብቻ ናቸው ወደ ግሩፑ ደግሞ ሪፈር የሚላኩትና ወደ ግሩፑ ያኔ ትገባላችሁ። ለጊዜው ቻናሉ ላይ ነው። ከቻናሉ የሚያመልጥ ነገር የለም። ያው ግሩፑ ላይ ከቻናሉ የተለየ ነገር አይኖርም። እርግጥ ግን ነው ያው እሺ፣ ኤኒዌይስ አሁን ወደ ግሩፕ ስመለስ አመፀው ነው ማገኛቸው። በጣም አመፀኛ ግሩፕ ነው። ባይዚ ማንስሎንክ ነው። በአደባባይ ስማችን የምታጠፉ አይነት ነገር ማለት ነው እና ኤንኤስ ቻናሉ ላይ የተቀላቀሉ ከዛ ውጪ የድህነት ትምህርታችንን እንቀጠላለን። መሰረተ የክርስትና ትምህርት እንደምታውቁት ነው። ሁሉም ሰው ማወቅ አለበት ነው አለበት። በኢርሲያናችን ውስጥ መሰረተ ክርስትና ትምህርትን ካላወቅን በጣም አስቸጋሪ ነው። አንደኛ ለራሳችን ሲቀጥል ለሌላውም ሰውም ደግሞ እንተልፋለን። መሰረታዊ ክርስትና ትምህርትን ያወቀ ሰው የቤተ ክርስቲያኑን ትምህርት ያወቀ ማለት እኮ ነው። በዚህ ማለት የትኛውንም አይነት ሁሉንም ትምህርቶች ባይሆን እንኳን ሁሉንም እይታዎች ባይሆን እንኳን ቢያንስ መሰረታዊውን ትምህርት ካወቅ፣ ያቺ ትምህርት ስትነካብህ ሆ ብለህ ትነሳለህ። ለሆነውም ላልሆነውም ዝም ብለን ሆ ብለን ምንነሳ የለ ለሆነውም ላልሆነውም አሁን ደግሞ መሰረታዊ የተባለውን የክርስትናችሁን ትምህርት ስታውቁት ያቺ ትንሽ ስትነካ ያኔ እንዳልኳችሁ ሆላችሁ ትነሳላችሁ። እና መታወቅ አለበት፣ ክርስቲያን ውስጥ በጣም በቃ ጥድት ያለ ህዝብ መብዛት አለበት። በደንብ ሁለት አይነት አሁን በጣም አስቸጋሪ አደገኛ የሆነ ነገር እስኪ ቤተክርስቲያን ውስጥ ሁለት አይነት ሰዎች አሉ። አንዳንዶቹ አሁንም ድረስ ቤተክርስቲያን ያልፈቱ እርጉም ተሐድሶች አሉ ኦኬ። ሰው ተሐድሶ ከሆነ ይሁን መብቶ ነው ማንም አይከለክለውም እ ተሐድሶ ከሆነ አንድ ሰው መብቶ ነው ማንም አይከለክለውም። ማ መብቱ ነው እንግዲህ የተሐድሶ እምነት አሳመኔን ካለ ይመቸው እኛ ጥያቄውን እንመልስለታለን። ተላለ እና ጌታ ደግሞ ይረዳዋል ልቡን ይክፈት እንጂ ይመለሳል። ከዛ ውጭ ግን ቤተክርስቲያን ድረስ ው አደገኛ ስራዎችን ግን ይሰራሉ አደገኛ ስራዎችን ግን ይሰራሉ። የክርስቲያን ድረስ ሰዎችን እየላኩ በማጭበርበር ኦርቶዶክስ ህዝቡ በደንብ ነቅቶ መጠበቅ አለበት ነው። ቤተ ክርስቲያኒቱ እምነቷን ታውቃለች፣ አለቀ። አንተ ደግሞ እንዳትወሰድ፣ ከጎን ያሉ ሰዎችም እንዳይወስዱ እንዳይወሰዱ፣ ይቅርታ፣ ከጎን ያሉ ሰዎችም እንዳይወሰዱ የሆነ እንግዳ የሆነ ነገር በአቅራቢያ ባሉ ደብራት ምናምን የማየ ነገር ስታይ ይሄ ነገር እንዴት ነው እንድትል ማለት ነው። ግን እንደዚህ ስለ ደግሞ ሌሎች ደግሞ ኦርቶዶክስ ሆነው በጣም በቃ ሆነ፣ እንዴት ነው መመሰላቸው? በጣም አላቅም። እባብ የሚለው ቃል አትጠቀምም እንጂ ለወንድም ለእህት ማለት ነው ለኦርቶዶክስ የተቆረቆርን መስለን ቤተ ክርስቲያንን የምንበላ በስመ አብ አደገ። የቤተክርስቲያን ጠላቶች ደግሞ አሉ። አንዳንዶች በጌታ ስም የቤተ ክርስቲያን ሊትራሊ ጠላት ሳያስቡ ጠላት የሆኑ ሰዎች አሉ። እኔ እንደዚያም አይቻልም። እንግዲህ ይሄ እኔ እይታ ነው። ልስሳት ትችላሉ፣ ልስሳት ትችላለሁ። ግን ሊትራሊ የቤተ የቤተክርስቲያን ጠላት ነቀርሳ ብቻ በስመ አብ አንዳንዱ አንዳንዱ ነቀርሳ የሆነ በጣም ጠላት ሰው በደምብ እግዚአብሔርን ወደ ማምለክ ጌታን እርሱም ክርስቶስ ኢየሱስን ወደ መውደድ ወደ ቅዱስ ቁርባን ምናምን እንዳይጠጋ ዝም ብሎ ምንም አይሰራም። ብቻ የሆነ እንትን ነገር የሆነ በቃ እንዴት ነው የተቆረቆረ የሚመ ስታየው እኮ በጣምምና ይላል። ይ የአይሁድ እምነት አልነበረ ጥንት ላይ ክርስትና የአይሁድ እምነትን ተክቶን የመጣው ባይዜ እና አሁን ላይ ያሉ አይሁዳውያኖች አይመለከቱንም ማለት ነው። እና እነሱን እንተዋቸውና ጥንት ላይ ግን በአይሁዳውያን ውስጥ የተለያዩ ሴክቶች አሉ እና ፈሪሳውያን የሚባሉ አሉ። ዝም ብሎ ህጋችን እኮ ይላል ህጋችን እኮ ይላል እግዚአብሔር አያመልኩም። ቁ በልቡ ቁ በልቡ የምርም እግዚአብሔር ያለለት ሰው እንኳን አይመስልም። ሁሌ የሚጨነቀው ለእግዚአብሔር አይደለም፣ ለህይወቱ አይደለም። በቃ ዝም ብሎ ብቻ እሱ ላቆማቸው የተለያዩ ስርዓቶች ነው እና ልክ እንደዚህ የሚመስል አይነት ደግሞ ሊኖር ይችላል እና እንደዛ ሁኑ እያልኩኝ አይደለም ሁሌም ተጠንቅቃችሁ እዩ፣ ምናምን ስላችሁ ዝም ብላችሁ እንደዚህ ያገኛችሁትን ሁሉ እንትን እንድትሉ ሳይሆን ግን አትሊስት ግን መጀመሪያ ግን ይህንን ለማድረግ መሰረታዊ ክርስትና ትምህርት መታወቅ አለበት። እሱ ከታወቀ በኋላ እሱንም ደግሞ ስታረጉ በፍቅ በፍቅ ለምሳሌ የምርም እንደዚህ የኑፋቂ አይነት ነገር ያለበት ሰው የሚመስል ነገር ካያችሁ ያ ሰው በምን ኢንቴንሽን እንደዛ እያለ እንደሆነ አታውቁም። ሆን ብሎ ለማጥቃት ነው ቤተክርስቲያንን፣ ወይስ ተሳስቶን ምናምን፣ አይታውቁትም። ስለማታውቁትም ቅስሉ በፍቅር እንዲመለስ ለማድረግ መሞከር፣ እንደዛ ነው። አለበለዛ ግን ዝም ብለህ አሁን እንደዛ የሚመስል ነገር ስላየህም በአደገኛ ሁኔታ መሄድም አይቻልም። ከዚህ ቀደም ተሐድሶች ፕሮቴስታንቶች ማለት ነው ከቤተክርስቲያናችን የሆነ ሰዓት ላይ በጣም ወጥተው ነበር እና አለ የሆነ ጊዜ ላይ ወጥተው ነበረ እና ሲወጡ ይሄ በጣም ብዙ ዘማሪያን፣ ሰባኪያን ምናምን ነገሮች የሄዱበት ሰዓት ያኔ እንግዲህ ያው ፕሮቴስታንቶች በጣም አደገኛ ነገር ሞክረው ነበር እንደምታውቁት። ግን አሁን የወጡት ሁሉ አሁን ከኢየሩሳሌም ውስጥ የወጣው ሁሉ የምርም አደገኛ ነገር ጀምረው ምናምን በዛው ኢንቴንሽን ቀጠለው ሄዱ ናቸው። እንደዛም ታስቡት አይደለም በፍጹም። የተወሰኑ የሆኑ ሰዎች ይኖራሉ፣ አደገኛ አጀንዳ ይዘ የሚመጡ ፕሮቴስታንቶች ይኖሩ ናቸው ውስጥ አብዛኛው ሰው ኢቭን ሰባኪ የምትለው ሰው እየራሱ የሚያውቀው ታሪክ የለም። በቃ ዝም ብሎ ብቻ ተሰለፉ ይወጣል። በምን ምክንያት ከተባለ አንደኛ እየነዛን ሰዎች በደንብ ይሰማና፣ ከዛ እነዚህ ጋር ደግሞ አወጣጣቸው ያን አሁን ሲ ሲወጡ አንዳንድ ነገሮችን እየሰማሁ በጣም እየገረመኝ ነበር። በድንጋይ ምናምን ሳይቀር የተበረገደም አለ አሉ። አረ በስመ አብ ቅዱስ ሄደ። እንደዚህ ያደረገ ሰው ካለ እውነት ከሆነ ማለት ነው፣ በእርግጥ እውነት ነው ተብሎ እና ጳጳ ስር ቆሞ በድንጋይ የተፈነከቱ ሰዎች አሉ ተባለ። ልክ እንደነዚህ አይነት ሰዎች እንዳትሆኑ ቤተክርስቲያናችሁን ጠብቁ። ግን በድንጋይ ግን አይደለም። በድንጋይ ሳይሆን እኔ በስማ በትምህርት በትምህርት ይሻላል። እንደዚህ አይነት ሰው አሁን ያ የተፈነከቱት እነዚ የተፈነከቱት ሰዎች ምናልባት ውስጣቸው ይህኔ ቤተክርስቲያንን የመጠላት ምናምን ነገር ላይኖርባቸው ይችሉ ይሆናሉ። ወይ በሆነ ሰው ትምህርት ነው እየተሸወዱ ያሉ ሰዎች ነው ይሆናሉ። እነሱን በድንጋይ መተህ ታባራለ? አረ እንደዛ ሳይሆን እነዚህን እንደምንም ብለህ ታግለህ ወደ ቤተ ክርስቲያን ለመመለስ እሱ ለማድረግም ፍቅር ይጠይቃል። አይተዋል። ፍቅር ይጠይቃል። ፍቅር ከሌለ በተአምር ይህን ማድረግ አትችልም። ስለዚ ፍቅር ይጠይቃል። እና ያው ግን እንደምታውቁት ደግሞ የፕሮቴስታንቶቹ ስራን ቀላል አልነበረም ያኔ። በጣም የሚያሳዝን ስማ፣ በጣም ነው የምቆጭበት። ይ ያ ሁሉ በጣም በቤተክርስቲያን ውስጥ ይ የዝማሬም ሆነ የስብከት ምናምን ነገር በጣም እንትን ነው አተረፍ ቴክስት የምታርገ እንትን የአሁዱ ይሄ የስብከቱ የዝማሪው ምናን መነሳሳቱ ምናምን በጣም የሚገርም ነበር አ የሆነ ጊዜ ላይ አንዳንድ ሰው እኮ ይ እንደዚህ መደረጉንም እንደ ጀብድ የሚያውሰዋለ። ይሄ ይ እንደ መውጣታቸው ደስ የሚያስ ምናምን አይደለም ማለት በደንብ የሆነ ውሽል እናደረግ የሚገባው እነዛ ሰዎች በፍቅር ተይዘው ተመልሶ ቢሆኑ ነው። ባይኖሩ ምናልባት እኮ ይህ ቬርሲያናችን ውስጥ የሆነ አንድ ስቴፕ በደንብ ከፍ እያለን ሄደንም ሊሆን ይችላል እና እኔ ያኔ የእግዚአብሔር ጸጋ እርግጥ ይታይ ነበር። የእግዚአብሔር ጸጋ ግልጽ ነው። እኔ ያለ እግዚአብሔር ጸጋ ዝም ብሎ ሰው በዛ ደረጃ አያገለግልም፣ በነገራችን ላይ ብዬ አስባለሁ። እኔ ያኔ ግን ምን ያደርጋል የእግዚአብሔር ጸጋ ትነጠቃለች። ጸጋ ይነጠቃል። ጸጋ ልክ ስትነጠቅ አርፈ ቁጭ ነው ማለት አለቀ። ወጥተህ እንደ ቁራ ስትለፈልፍ ብቱ ለራሱ የሚሰማህ አይኖርም፣ የሚሰማህ አይኖርም። ብቻ ለ ማል የመሰማት ያለ መሰማት ጉዳይ ሳይሆን የሰው ልብ ውስጥ የእግዚአብሔርን ቃል መዝራት አትችልም። አለቀ። አምስት ሰው የሚስማ አምስት ሺህ ሰው የሚስማ ግን የሰው ልብ ውስጥ የእግዚአብሔርን ቃል መዝራት ግን አትችልም። የሰው ልብ ውስጥ የእግዚአብሔርን ቃል መዝራት የምትችለው በጸጋው ስለሆነ፣ ጸጋው ከተነጠቀ ደግሞ እንደፈለግኩኝ ድምጼን አጉርንኜ እሰብካለሁ ብትል፣ ድምፄን አለስልሼ እዘምራለሁ ብትል አይመጣም በቃ ከቦታው የሚልም እና ጸጋ ይነጠቃል። በጣም የሚያሳዝነው እሱ ነው። ጸጋ ይነጠቃል እና አሁን እንደምናያቸው ነው። አንዳንድ ሰዎች አይተዋል። በቃ ጸጋቸው እንደተነጠቀ የሚያሳዩ አይነት ሰዎች አሉ። ያሳዝናል። እንደዛ ባይሆንና ቤተክርስቲያን ውስጥ ቢቀጥሉ ጸድ ነበር፣ ጸድ ነበር እና በመውጣታቸው ደስ የሚለን አይነት ሰዎች አይደለንም። እኛ አይለንም የሚላቸው ሰዎች ሊኖሩ ይችላሉ፣ ግን አትሊስት እኛ እኔና መሰሉ ወንድም እህቶቻችን ምናምን ክርስቲያኖች ሰው እንደዚህ በመውጣቱ ምናምን ደስ የምንሰኝ አይደለንም። እንደ ጀብድ ምናምን የሚታይም አይደለም እና ስለዚ ምንድነው ሽ የምናደርጉ አልኳችሁ በቃ ባይወጡ ኖሮ በፍቅር ብያዙ ኖሮ እና እንዳልኳችሁ የሆነ ሰው ፖሊሳንታዊ ነገር ያካሄዳል ከታች ያለ ሰው ደግሞ ይህን ይሰማና ከዛ በኋላ በቃ ያወቀ መስሎት ይላል ስህተት እኮ ይና ሊናገሩ ይችላሉ ምናምን ግን ልክ ስህተት ልክ እንደሰማ ግን እኔ በጣም ገረመኝ። ክርስቶስን እየሰማ ጳጳስ ከጎናችን ከጎናቸው ሆኖ ጳጳስ ሆኖ እንግዲህ ያኔ ፍትጌ አለ አለ እናንተ ተሐድሶች እያሉ በጣም አታክ የሚያደርጉ ሰዎች ይኖራሉ። ጥሩ ነው ተሐድሳዊ አይነት ነገር ካዩ ግን በፍቅር መሆን አለበት። በድንጋይ ሳይሆን በፍቅር ክርስቶስ እነዛን ያስተማረን በፍቅር ማለት ነው። በጎን ደግሞ እነዚህ ደግሞ አሉ። ትንሽ በተነኩ ቁጥር ጓያሉ ከዛ በኋላ ሳያስቡት የተማሯትን ፕሮቴስታንታዊ ትምህርት የሚያደርጉ ከዛም፣ በዚህ ሰዓት ላይ ይሄኛው አካል በጣም በፍቅር ስቡ ማርኮ ወደ ኤርሲያን ካላደረገ በስተቀር ትንሽ ይልቅ ሲነካ ምኑ እውቀቱን ሳያውቀው ይሄዳል። ከዛን አሁን እንደመተዋቸው ብዙ ሰዎች አሁን እየተመለሱ አይደል? ይሆነሳለ ነው ሲገባቸው ብሎ ይመጣሉ። ሲገባቸው የመጡት ግን በድንጋይ የመቷቸውን ሰዎች አስበ አለ የመጡት ለእነሱ አሁንም ጥሩ እይታ ኳ አይኖራቸውም። እንደነዚህ አይነት ሰዎች ይኖራቸው ሊኖራቸው አይችልም ብዬ አስባለሁ። የሚመጡት የቤተ ክርስቲያንን ድምፅ ሰምተው የርሲያንን ትምህርት ሰምተው ነው። እነዚህ ያቀበሉት ድንጋይ ነው። የርሲያን ትምህርት ሳይሆን ድንጋይ ያቀበላል። አንዳንድ ሰው ትምህርት ኖሮ ግን ድንጋይም እና እንደዛ ጥሩ አይደለ ይመስለኛል። እና ትምህርት ያስፈልጋል። እና ልክ እንደዚህ አይነት ሰዎች አሁንም አሉ። ይ ድንጋይ አሁን ቀረ፣ ድሮ ነበረ ድንጋይ የለም አሁን፣ ግን ድንጋይ ባይኖርም በጣም አደገኞች አደገኞች፣ ሰው እንዳይማር ሁሌ መሰናክል የሚሆኑ በየቴክቶክ ሊሆን ይችላል፣ በየፌስቡክና የሚጽፉ ምን አይነት ሰዎች አንተ በጌታ ስም። አንዳንድ ሰው በጣም ስለሚያስገርም ነው ይህን የምለው። ማለት መሰረተ ክርስትና ትምህርት የመማራችን ዋናው ዓላማ ምን እንደሆነ በደንብ እንድታውቁት ማለት ነው። እኔ ከፕሮቴስታንት ብቻ ሳይሆን ከእንደነዚህ አይነት ሰዎች ራሱ ነው መጠበቅ ያለብን። አንዳንዴ ነው በጣም የሆነ ውስጣቸው በጣም በጭካኔ የተሞሉ አይነት ሰዎች አሉ። በጨካኝ ማ ሊትራ ጨካኝ አክሊል ያው በብሔር ምክንያት ነው እየተገፉ ያለውት እያለ ነው ብሎ የሚጽፍ ሰው አለ ፌስቡክ ላይ። ይሄንን አይቼ የሆነ በሴት ስም ምናምን ያለ አንድ ለእኔ እንግዲህ ሴት ትሁን ወንድ ይሁን ኤነርጂ ሴት ነው ከሆነ ይመጫል። አሁን እንደዚህ ብሎ የሚጽፋ አለ በጌታ በኢየሱስ አሁን ከእንደዚህ አይነት ሰው በላይ እባብ አለ በጌታ በጣም አደገኛ እባብ በኢየሱስ አሁን እንዲህ ስል ማለት ነው አደለም ከአንደበቴ ፍጹ ማለት እንደዚህ ጭራሽ ማለት ምንም ጭራሽ ከማያሳስቡኝ ከማይመለከቱኝ ጉዳዮች አሉ ወይዚ እና እስ ጅምር ብሄሬ ነው አያውቁትም ማንም ሰው አያውቅም በአባቴንትን በእናቴንትን በአጎቴንትን እያልኩኝ ከነገርኳችሁ በቀር ማለት ነው ግን እሱ አደለም ተደውቁም ነገር እኔ የምርም ብሔር ያለ ሰው ነኝ፣ ሰማያዊ የወንጉ ሰው ነኝ። በቃ ምድር ላይ የሚርመጠመጠ ዝባለ በጣም አደገኛ። አሁን እንደነዚህ አይነት ሰዎች ራሱ አእምሯቸውን ማደስ ይገባል። እና እና እንደነዚህ አይነት ሰዎች እኔ አሁን ይቅርታ አክቸ ይሄ በጣም አደገኞች ናም የጠቀምኩት ቃል ላይ ሊያስከፋቸው ይችላል፣ አዝናለሁ። ግን ብትችሉ እንደው ስለ ጌታ ብላችሁ ማለት ነው ቆም ብላችሁ ብታሰሙ፣ ቆም ብላችሁ ራሳችሁን ብታዩ ራሳችሁን። ማለት ለምንድነው ያሁን ይሄን የጻፍኩት ብሎ ለምሳሌ አንድ ሰው ማሰብ አለበት። እኔ እግዚአብሔርን እኔ እንደዚህ አይነት ነገር ለመጻፍ ሞራሉ ከመጣልኝ ረበስ ማለት አንድ ሰው ሳይል እንደዚህ ኮ ብሏል ብዬ መጻፍ ከጀመርኩኝ፣ አንዳንድ ሰዎች እንደዛ ናቸው። ብድግ ብሎ አክሊል እንደዚህ እንደዚህ እንደዚህ ያምናል ከፈለገው ብሎ ይጸፍላል። ደቃ አድርጎ ሞልቶ ያመጣላል። አንዳንዱ ደግሞ ጨራሽ እንደነዚህ አይነት ሰዎች ደግሞ ይባሳል። እና እነዚህ የኤርሲያን ጠላቶች ናቸው። እንደነዚህ አይነት ሰዎች የኤርሲያን ጠላት ምናልባት የሌላ ቤተ እምነት ሰዎችም ሊሆኑ ይችላሉ፣ አላውቅም። አንዱ ምን ቴክስት ያደርግልኛል፣ የቀድሞ ባብ ራሱ እንደዚህ ተንከሲስ አይደለም ይልኛል። አይ ግን የቤተክርስቲያን ጠላት በ በሁለት ሳይር ነው። አንደኛው በተሀድሶ በኩል የሚገባው ነው። አንደኛው ቤተክርስቲያኑ ውስጥ ሆኖ የተቆረቆረ መስሎ የህዝቡን ልብ የሚያሸብር እና መሰረታዊ ትምህርቱን እንዳያውቅ ወደ ቅዱስ ቁርባን ራሱ እንዳይጠጋ የሚያደርግ ማለት እንዳይጠጋ የሚያደርገው እንዳትቀርብ እያለ ሳይሆን ለመቁረብ ሲዘጋጅ ወደኋላ የሚጎትት አይነት እና የቤተክርስቲያን ጠላት ናቸው። እንደዚህ በጣም አደገኛ ናቸው እና ቤተክርስቲያናችሁን በጣም ፕሮቴክት አድርጉም ከታድሶ መናፍቃና እንደነዚህ አይነት በተንኩል ከተሞሉ ሰዎች ማለት ነው። እና እንዴት እናድርግ ከተባለ እነዚህን ሰዎች ግረፍ ምናምን ማንም የሚል የለም፣ እንደዚህ ነገር የለም። ግን አትሊስት ግን እምነትን በማወቅ አስተምህሩን በማወቅ በጣም በብዙ ሰይድ ነው ያለው። እዚህ ችግር በጣም በብዙ ሰይድ ይነሳል። ሁሉን ነገር አሁን እዚህ እንትን አንለውም ግን